የምታቀርባቸውን ፕሮግራም ለእሷ ለማሳወቅ ነው እዚህ ጋር የጠራናት። እሷ ግን አታውቅም፣ ምን እንዲያዘጋጀ። እንግዲህ ቀጣይ ለማየት ጠብቁ። ነው ሰላም፣ እንዴት አለ ሰላም

እንኳን ደስ አለሽ ብለናል። ከረጅም ጊዜ ጀምሮ ፕሮግራምሽን ስንከታተል ነበረና መቶ ሺህ መግባትሽን በማስመልከት እንኳን ደስ አለሽ ለማለት ነው። ደስ አለሽ ነው። እናንተ መቶ ሺህ ሩቅ ነበረና ይሄ ምልክቱ እንግዲህ ዶላር ልታፍሽ ነው ወይ ያፈሽ ነው ይመስላል ይሄ አዘጋጆቹ እንግዲህ ይሄንን ነው ጉዴ እየሰራችሁኝ እግዚአብሔር ይመስገን ፈጣሪ ያክብርልን በእውነት በጣም ነው ማመሰግር ማለት ነው አመሰግናለሁ በጣም እግዚአብሔር ይዝና ማለት እግዚአብሔር ይስጥልን። መቶ ሺ ገብተን እንግዲህ ለዚህ በቅተና ሁለት መቶ ሺ ደግሞ እንድንደርስ እግዚአብሔር እርዳ። ከልቤ ነው ማመሰግነው ማለት ታችን በጣም ደስ ብሎናል። በድጋሚ እንኳን አደረሰሽ። አሚን፣ እንኳን አብሮ አደረሰን። እንኳን አብሮ ደስ አለ። በጣም ነው የማመሰግነው፣ ከልቤ ነው የማመሰግነው። ስለዚህ እንቅረሷ ቲዝዬ፣ ከመቅረሳችን በፊት

የዲኤምሲ ሴልሶች ነን ሴልስ ስታፎች ነን። ረጅም ጊዜ ነው የምንከታተልሽ የምናደንቅሽ እና እንደ አጋጣሚ ሆኖ መቶ ሺህ መግባትሽን በማስመልከት በዚህ አጋጣሚ ሰርፕራይዝ እናድርግሽ ብለን አስበን። በጣም ነው የማመሰግን ነ ለመናገር ስለ ዲኤምሲ ሪል እስቴት እኔም ሰምቻለሁ። ብዙ ቦታ ማስታወቂያዎችንም አያቸዋሉ እና እኔም ይሄ ከተማ ላይ ቤት እንዲኖረኝ ይፈልጋሉ እና እስኪ የት ብገዛ የት ባይ ይሻለኛ እያፍ ገና መምረጥ ላይ ነኝ ያለሁት እና ስለዚህ በጣም አሪፍ አጋጣሚ ነው ብዬ አስባለሁ። ያላችሁን ነገር ልና ከዛ አሪፍ ነገር ካገኘው ምክንያቱም እኔ ቤቴ ከከተማ ወጣ ስለሚል ከተማ ላይ ካላችሁ ሎኬሽናችሁ የት ነው? ምንድን ነው እየሰራችሁ ያላችሁት? የሚባለው ነገር ካየ በኋላ ከዛ እኔም ልወስን ይሆናል ማለት ነው። ስለዚህ ጥሩ አጋጣሚ ሆነልን ቲጂ፣ በጣም እናመሰግናለን። ስለዚህ ከልቤ ነው ማመሰግነው። እንደዛ ዲኤምሲዎች ከሆናችሁ ቢያንስ ያላችሁን ነገር ምን እየሰራችሁ እንደሆነ በዛውን ባቅ ደስ ይለኛል። የዩቲብንም ልደት ለማክበርም ጭምር ሳይሆን የእናንተንም ለማየት ነው የመጣሁት ማለት ነው። ስለዚህ ሀሳብ ስለነበረኝ ማለት ነው። ከልቤ ነው አመሰግኑ። ስለዚህ ኬካችሁን ንቁረስና እና ታሳዩኛላችሁ፣ ቤታችሁ በደንብ እናሳይሻለን በሚገባ። ስለዚህ ሀፒ በርዝደይ ቱ ቲጂ ግርማ ትግስት ግርማ ዩቲብ በሉኛ። ሀፒበርዝደይ ነው የሚባል እንኳን ደስ አለሽ ነው የሚባለው ለስላሴ ክትፍ በኋላ <laughs> ሰላም በሚገርም ቀን ሰርፕራይዝ በማድረግ እስቲ ዲ ኤም ሲዎች ምን ትመስላላችሁ? ሰላም። እግዚአብሔር ይመስገን። ቢሮአችን ይህንን ይመስላል። እንዴት አየሽው ቢሮአችንን? ልቅቅ ሲል ያምራል። ሰፋ ያለ ነው። ስፋት ያለ ነገር ደስ ይላል። በዛው ያለ በደንብ እናሳይሻለን። ደስ ይለኛል።

በደንብ በደብ እናሆናለን። ብያስተዋል ይቻላል። በጣም ደስ ይለኛል። አሁን ያው እንግዲህ ለቡ መብራት መስቀለኛው ጋር ሄዶ ፊስ ነው ይሁ ያለበት ሄዶ ፊት ነው። አዎ እዚህ ጋር ከመስቀለኛው ፊት ለፊት ነው። ሳይታችን ያለው ትልቅ መንደር ላይ ነው። ስልሳ አምስት ሺህ ካሬ ላይ ያረፈ ትልቅ መንደር እየገነባን ያለ ነው። ያው አሁን አዲስ አበባው ሴንተር ከሚባሉ ለመኖሪያ ምቹ የሆነበት አካባቢ ነው እና በእርግጠኝነት ትውለሽ እያስባለሁ፣ ቆንጆ ነው። ከዚህ አስፓልት ተሻግሮ ነው። አሁን ላይ እንግዲህ ትልቅ የሚያሳስቡት ነገሮች ሪል እስቴት ላይ ሲገዛ እንደምታቂው በተባለበት ጥራትና ፍጥነት ይረከባል ብለው ትልቁ ኢሹ የፓርኪንግ ጉዳይ፣ ኮምፓውንድ ውስጥ ያሉት ነገሮች፣ የውሃ የመብራት፣ እንዲሁም ደግሞ ሌሎች ከምትከፊያቸው በካሬ በሚከፈልበት ተጨማሪ ደግሞ ኮምፓውንድ ውስጥ ምን ምን አለ የመብራት ጉዳይ፣ የውሃ ጉዳይ ነ ነገሮች ነው እና ዲኤምሲ ኦልሞስት ሁሉንም በሚባል ደረጃ ያሟላ ትልቅ ሪል እስቴት ነው። አሁን ላይ ደግሞ የመጣሽበት ደግሞ ጥሩ ሰዓት ምንድን ነው መሰለሽ? አዲስ ይወጣ ብሎ ካለ የዲያስፖራ ቁጥር ሁለት ተብሎ የጠዋፃ የሚያገኝ ደሚስ እንግዲህ በቃ ፕራይም ሎኬሽን ያለውን አንዴና ለመጨረሻ ጊዜ ቆንጆ ያለውን ብሎክ የወጣበት ጊዜ ነው እና ቪውም ቆንጆ ነው። ወደ ሲቲ የሚያሄድ ሆ ነው። የጠዋፃ የሚያገኝ ኮና ያሉ ቤቶች ገዢዎች እንደየፍላጎታቸው ሊያገኙባቸው የሚችሉበት ሰዓት ነው እና ጥሩ ሰዓት ነው። ቆንጆ ነገር ነው ማስመረጥሽ። በጣም እስቲ መኝታ እንዴት ነው? ባለስንት መኝታ እያሰብሽ ነው? አመ ካምፓኒ ወደ ስድስት ሰባት የሚሆኑ ሲስተር ካምፓኒዎች አሉት ለምሳሌ ምን ምን አለው? የማርበል የፋውንዴሽን ስፔሻሊስት ሆቴሎች ኢምፖርት ኤክስፖርት፣ እነዚህም ሌሎችም አሉ እና እዚህ ሄድ ኦፊስ ላይ በየፍሎሮቹ የሄድ ኦፊሱ

ነገር ይሄ ፕሮሞሽኑ ላይ በደምብ ስላልሰራው ይሄ ዩቲውብ የሚፈልገው እንትን አለ አልጎሪዝም አለ የራሱ አካሄድ እና እሱን በአግባቡ እንትን አለ አላልነውም ነው መሰለኝ የፕሮሞሽኑ ስራ። ከዛ አንፃር ነበር ትንሽ ሌቶና ብዬ ነው ማስወገድ ከዚህ በኋላ ራሱ ቀላል ነገር አይደለም። አሁን በቃ የቁልቁለት መንገድ ላይ ነው ያለው። በጣም አሪፍ ነው እና አንቺን አለማየት አለማዳመጥ በነገሮች ላይ አሜሪካን ሄጅ የነበር በጣም ተደበት ተደጋጋሚ ሄጃለሁ፣ ሌሎች ሀገራትም እንደዚህ እና የገረምኝ ነገር ህጻናትና ትልልቅ ሰዎች ያዩታል በደምብ ቤተክርስቲያኑ ነው። ሶሪ ያቋረጥኩሽ፣ እንጂ ነው ምናይሽ ሰከላሾ ሁሉንም ፕሮግራም ገርሞኛል በጣም እና በዚህ ልክ ትልልቅ ሰዎች እና ህፃናቶች ማየታቸው ህፃናቶች ራሱ እና በጣም ደስ ያለኝ። እና ስለዚህ ወደ ቀደመው ነገራቸው። አሁን አንዳንድ ጊዜ ምን ይነሳል ሪልስቴት ቀንስ እንደርሳለን እናደርሳለን ባሉት ሰዓት ላይ ያለ ማድረስ የሰዎቹ ፍላጎት እና የድርጅቱ አቅም ያለ መጣጣሞች ሁኔታዎች ይፈጠራሉ። እንደገና ከገቡ በኋላ ቅድም እንዳልሹ የመብራት በተለየ ውሃ ችግሮች ይኖራሉ ምናምንና እነዚህ ነገሮቻችሁ ላይ እንዴት ናችሁ? ዋጋችሁስ እንዴት ነው? ይቀሜ ነው ጥሩ ሰዓት ነው የመጣው ያሺ። ለዛ ነው አሁን። እንዴት ነው መሰለሽ፣ አብዛኛው አዲስ አበባ ውስጥ ወደ ሁለት ሺህ ከዛ በላይ ርሴቱ ይኖራል ተብሎ ነው የሚታሰበው እና አቅም ያለው ከዚህ በፊት ሰርቶ ያስረከበ እንደዚህ አቅም ያለው ካምፓኒ ቢቆጠር እንኳን ከሀና ሰላሳም ላይ ሞላ ይችላል። ምስ ሆርሞስ ከ28 ዓመት በላይ መንገድ ስራ ላይ ቆይታ ትልቅ ካምፓኒ ነው፣ ካምፓኒዎች አሉት እዚህኛው 65 ሺህ ካሬ ላይ ያርኩሽም ላይ ወደ 53 ቪላ ቤቶች ከዚህ በፊት ሰርቶ አስረክቧል፣ እና ይህም አሁን ያለንበት ሄድ ኦፊስ እኛው ነን የገነባ ነው። እስከ 30 በላይ የመንግስትም የግለሰብም ሃይራይት ህንፃዎች ሰርቶ አስረክቧል እና እንደዚህ እኛ ደግሞ አንድ ሳይት ፎከስ አድርገን የምንሰራው እዛም እዛም ሳይሆን አንድ ሳይት እሱን ደግሞ በፌዝ ነው የምንሰራው። ይህንን ፎከስ አድርገን ሰርተን ባልንበት ፍጥነትና ጥራት ገንብተን ካስረከበን በኋላ ደግሞ ሌሎቹ ወደ ቤቢ ሳይቶች እንሄዳለን ማለት ነው። እየተጠቀምንም ደግሞ ያለን ቴክኖሎጂ ነው ምስ ምንድን ነው እሱ እንገኛለን፣ አላወቅሁትም፣ አልሙኒየም ፎርም ወርክ ነው። ያው ከዚህ በፊት በእንጨት ፎርም ወርክ ነበር የሚሰራ። አንድ ፍሎር ለመሙላት ወደ አንድ ወር የሚፈጀውን ጊዜ አሁን ላይ አንድ ፍሎር ኦልሞስት ሳምንት ባልሞላ ጊዜ ነው እየሰራን ያለ ነው እና በዚህ ነው የሚያቀው። ለእንዴት ነው ይህ ቴክኖሎጂ አላቁም ድነሱ አልሙኒየም ፎርም ወርክ ነው። አሁን በፊት የእንጨቱን ፓኔል ሪፕሌስ ያደረግ ነው በአልሙኒየም ነው። ስለዚህ ኮንክሪት ውስጥ ያለው እርጥበት እነ ሲያበሰብሱት ለማገዶ እናት የሚጣለው ይሄ ግን አሁን ከዚህ በፊት በሶስት ዙር ነው ምትጠቀም የሚንጨጥም ይህም ከ255 ዙር ጊዜ በላይ መጠቀም ስለምችል እንኳን ለዚህ ፕሮጀክት ይቅርና ለሌላም የሚጠቅም ነው። ስለዚህ ከኳሊቲ አንፃር፣ ከፕራይስ አንፃር እና ከታይም አንፃር ቤስት የሚባል ቴክኖሎጂ ነው። ስለዚህ ባልንባቸው ሰዓቶች አሁንኛው ኦልሞስት እንደ ፕሮጀክት ሁለት ነው ያለው አንደኛ ከአንድ ዓመት ከስድስት ወር የሚረከብና ሌላኛው ደግሞ አሁን አዲስ ወጥ ያልኩሽ በሶስት ዓመት የሚረከቡ ፕሮጀክቶች ናቸው። ስለዚህ ይህንንም ያው ያግዘናል ልልሽ ነው። በጣም አሪፍ። ስለዚህ አሁን እኔ ልምጣ ብዬ ብል እንዳልኩሽ ቤተሰቦች አሉኝ እናትና አባቴም ከኔ ጋር ናቸው። ስንት መኝታ አክል ቢሆን ትመክኛለሽ? ለአንቺ እንግዲህ አሁን ባለ አራት መኝታ ቢሆን ጥሩ ነው። እኛ ጋር በነገራችን ላይ ስቱዲዮ፣ ባለ አንድ፣ ባለ ሁለት፣ ባለ ሶስት፣ ባለ አራት መኝታ እንዲሁም ደግሞ የሚሸጡ ሱቆች አሉ። ለገበያ የሚሆኑ ሱቆች አሉ። ከሁለት መኝታ ሶስትና አራት መኝታዎች ሁሉም ከመኝታው ቤቶቹ ተጨማሪ ማለት ነው። የሰራተኛ መኝታ በውስጥ በኩል የራሱ የሆነ መታጠቢያ አለው። ስለዚህ ሶስት መኝታ ስትገዥ ኦልሞስት እንደ አራት መኝታ ቢሆ አራት መኝታ ደግሞ ስትገዥ እንደ አምስት ማለት ነው። ምን ያህል ካሬ ሜትር ላይ ነው ባለ አራት መኝታው? 167 ካሬ አለ። ባለ ሶስት መኝታው 145 ካሬ ጀምሮ አለ። ባለ ሁለት መኝታው ደግሞ 103 ካሬ ጀምሮ አለ። 122 ካሬ አለ ሲባል አንዱ ደግሞ ሰባ ሁለት ካሪ አለ። ስቱዲዮም እንደዚህ እስከ ሀምሳ ስድስት አለና ሱቆቹም ደግሞ ከግራውንድ ፍሎር ጀምሮ ከሰላሳ ዘጠኝ ካሬ ጀምሮ አቬለብል ናቸው። የትኛውም ፍሎር ላይ ማለት ነው። ክፍያ ሰውን በምን መልኩ ነው ልክፈል ብዬ ብልኔ፣ መቼም ሁሉንም አንዴ ንትናቱልኝ ማለት አይ፣ እኛ ጋር እኮ ጥሩነቱ ይቀሚ ያልኩሽ ጥሩነቱ፣ እንደዚያም ፕሮግረስ ላይ ያለ ቤቶች አብዛኛውን ሰው ኢንተረስትዶ ነው የሚገዛው ምንድነው ቀስ እያልሽ ነው የምትከፊው። አሁን እኛ ጋር ሶስት አይነት ያከፋፈል መንገድ አለ። አንደኛው ምንድን ነው፣ መቶውን ፐርሰንት ፕሮግረሱን እያየሽ በዘጠኝ ወር ክፍያ ነው። ቀስ እያልሽ ከፍለሽ የቤት ባለቤት ምትሆኛለሽ። ስለዚህ መጀመሪያ ላይ የሚጠበቅብሽ የቶታል አማውንቱን ስምንት ፐርሰንት ብቻ ነው፣ ውን ለማሰር ከዛ ቀሪውን ስምንት ደግሞ ፐርሰንት ፕሮግረሱን እያየሽ ጥሩነቱ፣ አሁን የራሱ ፕሮግረሱን ማየቱ ምን አድቫንቴጅ አለው መሰለሽ በፐርሰንት ቢሆን አሻል ሀያ ፐርሰንት ሰላሳ ፐርሰንት ሆነ የደረሰው በታይምም ደግሞ ቢሆን አብዛኛውን አሁን አዲስ አበባ ውስጥ እንዲዚ አይነት ሰጣ ገባ ውስጥ ሰው የሚገባው እንደዚህ ነው። ለምሳሌ በሶስት ወሩ በየስድስት ወሩ ብለሽ ፕሮግረስ ካልኖረ ስቲል ገንዘብ ጠየቄ ነው ማለት ነው። ግን እኛ ምንድን ነው ሙሉ ሙስን ክሉድ የሚደረገው ፕሮግረስ ቤዝድ ነው። ስምንተኛ ፌብሪ ሲደርስ አስራ አራተኛ ሀያ ሀያ አምስት በርና መስኮት ሲገጠም ቁልፍ ስናስረክብ። ስለዚህ ልክ ሁለተኛ ፔመንት ስትጠየቂ ሳይት ላይ ያለውን እንቅስቃሴ አይተሽ፣ በዛ መሰረት ሌሎቹን ክፍያዎች ማከናወን ትችያለሽ ማለት ነው። ይሄ አንደኛው አከፋፈል መንገድ ነው። ሁለተኛው ደግሞ ምንድነው የባንክ አማራጭ። አብዛኛውን ሴንተር ስትር የሚሆነው እዚህ ላይ አርባ ስልሳ አለ አርባውን ቤቱን እስክትረከብ ድረስ ፕሮግረስሽን እያየሽ ቀስ ያሽ ትከፍያለሽ ቀሪውን ስልሳ ደግሞ እስከ ሀያ አመት ድረስ ከባንክ ጋር እናገናኛለን ዛኔ ቀስ ብለሽ ደግሞ እሱን ስልሳውን ፐርሰንት ስለዚህ ሶስት ነው ሶስት ኦፕሽን ነው የነገርሽኝ። ሁለተኛው ይሄ ነው። ሶስተኛው ደግሞ ያው እጅሽ ላይ ደግሞ ገንዘብ ካለ ጨመር አድርገሽ በከፈልሽ ቁጥር እስከ 30 ፐርሰንት ደግሞ ሚደርስ ተጨማሪ ደግሞ ቀናሽ አለ። ስለዚህ የዲስካውንት ዲስካውንት ማለት ነው። የተወሰኑ ቤቶች ያው እንግዲህ ማርኬቲንግ ላይ ታውቂያለሽ አዳዲስ አዲስ ብሎኮች ሲወጡ የተወሰነ የማርኬቲንግ ትንሽ ቅናሽ ይኖራል። ፕሮሞሽናል ፕራይስ አሁንም እሱ ላይ ነው እሱ ላይ ያላችሁት። ኦልሞስት ወደ ሁለት ሳምንት አካባቢ ነው የቀረው፣ ሊያልቅ ያልቅ። ሁለት ሳምንት የምርሽን ነው። አታሯርጦኛ አታሯርጡኛ እንደዚህ በዚህ ፍጥነት ማታሯርጡኝ፣ ላስብበት፣ ልተሳስብበት፣ ኪሴ ልፈትሽበት፣ ጊዜ ስጡኝ ምናምን ምናምንና

ብዙ ሰዎች ደግሞ አንቺን አይተው ጎረቤት ይሆናሉ። ያስ እንዲ ይግዳ መምጣት አለብኝ መምጣት አለብኝ። የእውነቴን ነው የማውራሽ እና ፈያ ያስፈልገናል። እንደዚህ አንድ የራስ አፓርታማ የራሳቸው እንደዚህ አሁን ምን ይሆናል መሰለሽ፣ ልጆቼ እየጎረመሱ ነው። አሁን ትልቁ 18 ዓመቱ በቀደም አከበረ። አዎ በእውነት ኦፍኮርስ አንድ አዎ፣ የመጀመሪያ ልጅ 18 ዓመት ሞላው። ትንሹ ደግሞ ስምንት ዓመት። ስለዚህ እነዚህ ልጆች እያደጉ ሲመጡ እኛ እየተው እየተው ይመጣሉ አይደለም? ስለዚህ አሁን እና አባትየው የፍቅር ጊዜያችን የምንኮመኩበት እነሱ ሲሄዱ ነው። ስለዚህ እዛን የሚያስፈልገን እንደዚህ አይነት ቦታ ነው፣ ሁሉም ነገር የተሟላለት በአንድ ቦታ ሁሉም ነገር የምናገኝበት። እርግጠኛ ነኝ ዛ ኮምፓውንድ ውስጥ ሁሉም ነገር ይኖራል አይደለም? ወደ እሱ ደግሞ ልምጣለሽ። አንመጣሽ ደኝም እንደ ቅድሚያሽ መስለኝ ነበር። ጠሩነቱ ምና ለመሰለሽ ይህ ምስል በደንብ ደግሞ ተወዳጅ እና ተመራጭ ካረጉት ነገሮች መካከል እነ የኮምፓውንድ ውስጥ ምንም የምታጭ ነገር አይኖርም። ለምሳሌ እዛው ወደ ጂፕላስ አራት የሚሆን ኮሜርሻል ህንፃ አለ። ሲኒማ ቤቶች ያሉበት፣ ጂምናዚየሞች፣ ላይብራሪ፣ ትልቅ ሞል ሲኒማን እንኳን አመጣሽልኝ እናቴ። ከስክራይገር ሚርስ በጣም ባሪ ብዙ እሱ አለ እዚህ ከመስቀለኛ ኮርነር ጋር የምትሰራው ማለት ነች። ሁለቶቹ ህንፃ ላይ ደግሞ ከፍል ለፊት ላይ ያሉ ሚሸጡ አሁን ቅድም ያልኩሽ ከግራውንድ ፎር ጀምሮ አቬለብል የሆኑ ሱቆች አሉ። ስለዚህ ኮምፓውንድ ውስጥ ካፌ፣ ሬስቶራንት፣ ባንክ፣ ጸጉር ቤት፣ ኤኒ ነገር ማለት ይችላላቸው። ሌላው ደግሞ ምንድነው በየመንደሮቹ ወደ አምስት አዳዲስ መንደሮች ናቸው ያሉት። ያው አንድ ሳይት ላይ ግን የየራሳቸው መንደር አንድ መንደር ሁለት መንደር ሶስት መንደር አራት የሚባሉ እነሱ ውስጥ ለህፃናቶችም ለወጣቶችም ለትላልቅ ሰዎችም ይሆን እነህ የመዋኛ ገንዳዎች፣ ለስፖርት ማዘውታሪያዎች፣ ለትላልቅ ሰዎች ለቤተሰቦች ሞክ ያደረጉበት ስፔስ ለሶሻል አክቲቪቲም ሃይማኖታዊ አክቲቪቲም ማከናወኛ በየብሎኮቹ ሁለተኛ ሁለተኛ ፎር ላይ ፕሮቫይድ ታደርጓል። ስለዚህ ዊኬንድ ምንም በጣም አሪፍ ናቸው እንትናቸው እና የመጨሻ ጥያቄ ነው ምናልባት ከዛ በኋላ የምታሳዩ ነገር ካለ ያለው ወይ ደግሞ ለተመልካቾች ስ አብረን እንመርጣለን። ተመልካቾች እንግዲህ እኔ ዲኤምሲ ሲወራ ሰማለሁ፣ ቅድም እንደነገርኳችሁ ማስታወቂያን ሰማለሁ። ማየት የምፈልገው አንደኛው ነበረ፣ ዲኤምሲዎች ማየት ፈልግ ነበር ዛሬ መጥቻቻለሁ። ብዙ ምርጫዎች አሉ፣ ግን ስለ ዲኤምሲ በጣም የሰማሁት ነገር አሪፍ ነገር ስለሆነ ለማየት ነው የመጣሁት። እስኪ እኔ ለመግባት እያሰብኩ ነው፣ እናንተ ምን ትመክሩኛላችሁ? የኔ ጎረቤት መሆን እስከፈለጋችሁ ወዴት ናችሁ እንላለን በሌላ የመጨረሻው ጥያቄ ምን እንድነበረልሽ የፈለግኩት ከሌሎቹ ምን ልዩ ያደርጓል? አሁን ብዙ ሪሊስቴቶች በዝተዋል፣ እንዳልኩሽ በጣም በበዙበት ወቅት ከሌሎቹ ልዩ የሚያደርገው ነገር ባቀው ደግሞ ይበለጠ ዴሚሲ ለመምረጥ ይመቸኛል ብዬ አስባለሁ። ትክክል። እንዳልኩሽ ነው ብዙ ሪሊስቴቶች አለ አዲስ አበባ ውስጥም፣ ዴሚሲ ከሌሎቹ ለየት የሚያደርጋቸው ምንድነው? ስማችንን ማስተውለሽ ከሆነ ከመጀመሪያው እስካሁን ድረስ ምንም ይሄ ወጣ ገባ ሚል ሆነ አንዴ መጥቶ አንዴ የሚጠፋ አይነት ነገር አይደለም። ከመጀመሪያው ጀምሮ የሰውን ምን ይፈልጋል አዲስ አበባ ውስጥ የኢትዮጵያ ሕዝብ ምን አይነት ያው ብዙ ዲማንድ አለ እንደምታውቀው፣ ቤት እና ምን አይነት ዲዛይን ምን አይነት ፕሮዳክት ይፈልጋል ተብሎ ረጅም ሰዓት ከዲዛይን አኳያም ከብዙ ነገር አኳያ በጥናት ነው ወደዚህ ውጤት የመጣው እና ሌሎቹን ከሌሎቹ ሪልስቴት ለየት የሚያደርገው ምንድን ነው መሳለሽ ከሎኬሽን ለቡ ነው። ምንም ምታጭ ነገር የመንግስትም የግለሰብም ቢሮዎች በቲ ሆስፒታሎች፣ ትምህርት ቤቶች አካባቢው ጋር ብዙ የሃይማኖት ተቋሞች አሉና ከሎኬሽን አንጻር ከአከፋፈል አንጻር የባንክ አማራጭ መኖሩ ኮምፓውንድ መሆን አሁና ደግሞ አብዛኛው ሲንግልና ኮምፓውንድ አፓርትመንት እኩል አይደለም እንደምታውቂ፣ እና ከሴፍቲ አኳያ እነ የውሃ መቆራረጥ የከርሰ ምድር አላቸው፣ አውቶማቲክ ጀነሬተር አላቸው፣ ጌትድ ነው የሚሆነው። የፓርኪንግ ራሱ ኮምፓውንድ ከመሆኑ ጋር ተያይዞ የፓርኪንግ ችግር አይኖርም። አሁን ላይ እንደምታውቂው ከቤት ለይተሽ የምታየው ነገር በጣም አስቀናቂ የሆነ ፓርኪንግ ርብስ እንደ ጫማ ውልቅ አርቀሻ ጫማ መኪራለን ከሱ አንጻር በጣም የተሻለ ነው። ለዚህ ነው ተመራጭ ሆኖ ወጣ ገባ ሳይል ሰሞኑን ከመጀመረ ጀምሮ ሽያጭ ከጀመረበት እለት ጀምሮ በጣም ብዙ ደንበኞች ነው እየመጡ እየገዙ የቤት ባለቤት ነው ሞስ በስምንት ፐርሰንት በጣም ቅናሽ በ የሚባለው ፕሮግስ ላይ ደግሞ ስለሆነ ቀስ እያሉ እየሰሩ ከባንክም ጋር ያገናኙ የቤት ባለቤት ይሆናሉ ማለት ነው። ያው ይሄ ይሄ ከሌሎቹ ለየት ያደርገናል። ተጨማሪውም ደግሞ ሲመጡ ደግሞ በደንብ እና ታሳይናለች። በጣም አሪፍ እኔ ደስ ብሎኛል። እስቲ ያየሁትን አሳያችኋለሁ። ልጆቼም እንግዲህ እናስበው ይመስለኛል። ልጅ ይዘውኝ የመጡት እርግጠኛ ብዙ ፈልጋችሁ ነው አይደል? ልጅ ይዛችሁኝ የመጣችሁት። አሪፍ። ስለዚህ እስቲ ሌሎች ወደ ለቡ ልገባላችሁ ነው። ለቡ አዳዲስ ደግሞ ሰፈር ላይ አዲስ እንትን አዲስ እንትን ደግሞ እስኪ አየር ደግሞ ቀይር ላ ለቡ ወደ ምስ ልገባ ነው። ምን ትሉኛላችሁ? እኔ በጣም ደስ ብሎኛል። በነገራችን ላይ ሙሳይታችን ከሶስት ትላልቅ አደባባይ መካከል ያለው እና ን የበፊት ሰፈርሽ እንኳን ሊሄድ ብት ሀያ ሰላሳ ደቂቃ የሚፈጅም ከጫፉ ኮፍያ ነካች። በ አሁን በዚች በሀይሌ ጋርመንት በኩል አድርገሽ ቦሌ በኩል አድርገሽ በጣም ቅርብ ነው። አዲስ ስሙን ርቅ የሚመስለው ነው እንጂ በዚህ በሀይዌይ በኩል በጣም ቅርብ ነው። ቦሌም ኦልሞስት አስር ደቂቃ ምንም አይፈጅም። ኧረ በቃ ወደ ተለያዩ አይነት ከተማችን ውስጥ በጣም አሪፍ። ስለዚህ የተለየቀናሽ አሁን እሱን ልከራከር ስሜት ሳስበ እንደዚህ እንትን እያልኩ ነው ትዛሬ አሁነ ዋንቸው በሃይዌይ ስትሄጅ፣ በቀለበት አይደለ ቅርብ ነው፣ በዛ በኩል ቅርብ እውነት ለመናገር እኔ ወስኛለሁ፣ እዚህ ለመግባት የእውነት አይደል? ልግባ። ስለዚህ ምንድነው የሚያስፈልገኝ? ምን ምን ባደርግ ማሟላት ያለብኝ ነገሮች ይኖራሉ ብዬ አስባለሁ። አሁን ያላችሁት ቅናሽ ላይ ነው። የቅናሽ ቅናሽ እንደምታደርጉልኝ እርግጠኛ ነኝ። ለአንቺማ እዚህ ድረስ መመጠን መቼም ባሎች አንሰ። ስለዚህ በጣም አሪፍ። ቅናሹ እስከ ምን ጊዜ ይቆያል? ቅናሹ ያው እስከ ሁለት ሳምንት ነው የሚቆየው። ለተወሰኑ ቤቶች ናቸው የወጡት። እንግዲህ ቲጂ ብለው ደግሞ ከመጡ ድረስ መጥተው ታች በሚያገኙት ስልክ አይተው ኮንታክት አድርገው ከመጡ የአንቺን ስም መጥቀስ አለባቸው። በጣም አሪፍ በሰምታችኋል። ቅናሽ ከፈለጋችሁ የቲጂን ስም በሉና፣ ለእኔ የቅናሽ ቅናሽ ተደርጉልኛል። ምክንያቱም አሁን የመጣሁት የቅናሽ ሰዓት ወቅታቸው ላይ ስለሆነ ማለት ነው። ቅናሽ ከፈለጋችሁ አሁን ነው የእኔን ስም ጠርታችሁ ለቲጂ የተደረገው ቅናሽ ለእኔ የሚደረግ ካላችሁ፣ ይህ ቪዲዮ ከተለቀቀላችሁ በሁለት ሳምንት ውስጥ ቅናሹን ታገኛላችሁ ማለት ነው። ስለዚህ ቅናሽ ከፈለጋችሁ የቲጂን ቅናሽ ከፈለጋችሁ በቲጂን የመጣሁት በሉና ቅናሹን አገኙ አይደለ? በጣም አሪፍ ሌላ ምንድን ይዤ መውጣት ያለብኝ ቶሎ ንገሪኝ። ጄሎ አሟላ ማሟላት ያለብኝ አሁን ማሟላት ያለብሽ ቅድሚያ ስምንት ፐርሰንት ነው እና የታደሰ መታወቂያ ብቻ ነው። መታወቂያ የታደሰ ፓስፖርት ላይሰንስ ሊሆን ይችላል። የቀበሌ መታወቂያ ወይ ፋይዳ እሱ ካለሽ በዚህ አጋጣሚ ውጭ ሆኖ መግዛት የሚፈልጉ ሰዎች በዲ ኤችል ያሉበት ድረስ አዘጋጅተን ውላቸውን ደረሰኛቸውን ባንክ የሚፈልጉ ከሆነ አዘጋጅተን ያሉበት ድረስ እናደርሳለን፣ ማለት ስለዚህ እነሱ ይሄ አሁን ያልሽኝ ነገር እነሱ መላክ አለባቸው ማለት ነው። ይህን ካይንዶ እነሱነታቸው የሚገጽ የታደሰ መታወቂያ ካላቸው ስምንት ፐርሰንቱን እዚህ ያለ ሰው ሊያስገባላቸው ይችላል ይብል ውክልና እንኳን ባይኖራቸው። ካልሆነ ደግሞ ካሉበት ሆኖ በስዊፍት በዲኤምሲ አካውንት ካስገቡ በኋላ በዛ መንገድ ጎላቸውን ሰርተን ያሉበት ድረስ መደርሳለን ማለት ነው። እዚህም ድርገት መምጣት ካልተመቻቸው ወይ ደግሞ አንዳንዴ እዚህም ደግሞ ያሉ ሰዎች መጥተው ማየት ላይ ይመቻቸው ይችላል። በጠቅ ያልሻሆንአብዛኛው ሰው ጊዜ ነው ሆና ባሉበት ሆነው ሳይትም ያለውን በቪዲዮ ገለጻ አርገን እዚህም ደግሞ ያለውን ነገር በቪዲዮ ገለጻ አርገንላቸው ሽያጭ መከናወን ይችላል። በጣም አሪፍ። ከልቤ ነው የማመሰግነው እንግዲህ የዲኤምሲዎች፣ የእውነት አመሰግናለሁ ስለሰጣችሁኝ፣ ፈገግታ ስለሰጣችሁኝ አክብሮት ከነ ኬካችሁ። እንደገና ደግሞ የባሰ ደግሞ የቤታችሁን ደግሞ ስትነቡ በጣም ደስ ብሎኛል። ስለዚህ ማመጣ በጣም ደስ ብሎናል። የግድ አንቺ ልጅ ነው ምትኖሪ። ኦልሞስት አንድ ቤት ኢንቨስት አድርጊያለሁ። የምርሽና? ኧረ አብረን ጎረቤት እንብዛ የዲኤምሲ እንግባና ቤታችን እናብዛ፣ የእውነት ጎረቤት እናብዛ። ከወዲሁ ጎረቤት አገኘው ማለት ነው

ድረስ በመምጣትሽ በጣም አድርጌ ነው የማመሰግነው። ይልመድብሽ። ስለዚህ ነገ ችላለሽ መሟለት ያለበትን ሙሉ እናንተ ሙሉን